ፍጠር ያለው በማን መልክ እንፍጠር፣ በመልካችን እንፍጠር ያለው ማን እንዲፈጥር ፈልጎ ነው? አዳም ነው ወይንስ አይደለም? አዳሚ። ኦኬ፣ አዳሚ ነው። ስለዚህ የእግዚአብሔር መልክ ማለት ራሱ እግዚአብሔር ነው ብሎናል፣ አይደለ? አዳም እግዚአብሔር ነው ማለት ነው። አዳም እግዚአብሔር ነው፣ ምክንያቱም የእግዚአብሔር መልክ ማለት ራሱ እግዚአብሔር ነው ብሎናል አዳም ለዚያ እግዚአብሔር በመልክ የፈጠርኩት ብሏል ያለው አንተ መንገድ ፍጡር እግዚአብሔር በመልካችን እንፍጠር የተባለው ማንን ነው? አዳምን ነው አለ የእግዚአብሔር መልክ ማለት ነው ማለት ነው ብለው በየቅ ነው አዳም ነው ማለት ነው። አራተኛ ስላሴ አዳምን ውሰዱ ጀባ ብለናል።